ቆይ ቆይ ቆይ ያቺ አንደኛታችን፣ ቆይ አንድ ነገር ክሊር ላድርግላችሁ ለሁላችሁም። እኛም የምንኖረው አሜሪካን ሀገር ነው። ገና ለገና 18 19 20 23 ስለሆንሽ ወተሽ አትወረወሪም ባዶ እጅሽን በልጅቷ እስከ 24 ዓመት ድረስ። ፈርስት ኦፍ ኦል እኔ ያለውበት ስቴት በኔ ኃላፊነት ስር ነው ያለችው። ትምህርት ቤት ሃፍ ኮሌጅ ሰከንድ ኢየር ሆና ነው ከናንተ ስትገባ ያቆመችው ትምህርቷን እና

ሆኝ አሁን እንደዚህ እንድትሆኚ አልፈልግም። ትክክል ነች

ብንጣላም ሰዋት እንደሱ ነው። አንዴ እኔ የዴዚ እናት ስለሆንኩ አከብርሻለሁ። ምክንያቱም ዴዚን እጅግ በጣም ስለመወዳትና ስለማከብራት ዴዚ በማህበራዊ ሚዲያ ላይ ሁሉም ሰው እንደሚያውቃት እጅግ በጣም የምትወደድ የምትከበር፣ የምትፈቀር በኢትዮጵያዊነቷ ማትደራደር እጅግ በጣም ጠንካራ ቆንጅዬ፣ ብርቱ ቤተሰቧን የምትወድ የምታከብር ልጅ ናት። ለዛ ዲስፕሊን ስር ስለሆነች ነው። እናመሰግናለን። እንደሷ አላረገችም። የኔ ስራ ነው። አይገቢ ማይ ሀያ ዓመቴን ለእሷ ሰጥቼ ነው ትዳር ያለ ያስቆት ገባሽ እኮ ግዴታሽ ነው፣ እናት ስለሆንሽ ግዴታሽ ነው እንደዛ መሆን ልጅሽን በስነስርዓት ማሳደግ። ግን አሁን አንድ ነገር ልልሽ የምፈልገው ምንድን ነው፣ እዚህ ጋር የሚከታተልሽ ማህበራዊ ሚዲያ ላይ እጅግ በጣም በርካታ ሰው አለ፣ የህግ ባለሙያ አለ፣ የጤና ባለሙያ አለ ይችልሽ ዲፕሬሽን ውስጥ እየገባች ነው። ፋሚሊ ነን ብለው ወጥረው አንድ አመቷ ነው ይችልሽ። ቆይ፣ አይ ነ ያንቺ ምክር አያዋጣም። በተደጋጋሚ አንቺ ላይ እንኳን ቪዲዮ እንዳንሰራ ዴዚ አስቁማናለች። ቪዲዮ እንዳንሰራ ምን አይ እዩልሽ፣ አሁን እኔ አልኩሽ፣ የዴዚ እናት ስለሆንሽ አከብርሻለሁ አከብርሻለሁ፣ ግን ስትረስ ውስጥ ልጅቱ እንድትገባ አታርጊያት። ልጅሽን አንቺ ካላከብርሻት ሌላ ሰው አያከብርም። እና የነገር ላይሽ ክብር የለሽም፣ ዝም ብለሽ አታውሪ። እናቷ ዴዚ እኔ ውጤት ነች። እሺ፣ ለሱ ኳ አመሰግናለሁ። አመሰገንሽ፣ ስለ እና አመሰግናለን። በቃ እሱ ጫት ልዘው ብርኛ እንደሱ አይባልም እኮ። ይሄ ሰውን ራሱ አንቺ ዴዚ ራሱ ይሄን ቃል አትጠቀም። ስነ ስርዓት ያላት ልጅ ናት፣ ይህን ቃል አትናገርም። አንቺ ኃላፊነት ወይ አንድ ነገር ብትሆን የምትጠይቁ አንቺ ነሽ፣ እንደ እናት ማለት ነው። እንደዛ አይባልም።

ምን አልተንተ ዘድ ታውራ ዘድ ትንሽ ያስቃል። አንዳንዴ እንዲሁ ይሳ ይሻላል። አሁን በዚህ ሰዓት የሚሳቅበት ነገር ይሻላል። የኔ እናት ይቅርታ እህቴ፣ አሁን እኮ የሚያስቅ አይደለም ያለ ነው። ለምን ብትይ ማርያምን ማርያም እነምልቻለሁ እኔ ቅድም አልኩሽ ጅቦዬ፣ እግዚአብሔር ነምልያለሁ ዴዚ እየሰደቧት ነው ምናምን ሲሉ እግዚአብሔርን፣ ሰው ዝፍዝፍ አድርጌ ነው የወጣው ወጥቼ አስገቡኝ ስላቸው እና ከብርሻለን አያገባችም ብሎ እየሰደቧት ነበር። ዴዚ ማለት የህዝብ ልጅ ናት። ዴዚ ማለት ሚስኪን ናት። ዴዚ ማለት በቃ ደስ ምትል ፍጡር ናት። ሰው አክባሪ ናት። በጣም ነው ምላለ ማርያምን ነው ምላለ ዴዚ በቃ ኩል ሴት ናት። ኩል ሴት ናት እና ዴዚ መሰደብ ምን አመጣው? በጉሩፕ ተሰብስቦ የጃኒ ፎቶ አድርጎ የጃኒ ጉርቦች ሁኖ የምን ጉርቦች ሁኖ ዴዚ ለምን ይሰድቧታል?

በልጅሽ አዎ፣ አንቺ ሁሉ ነገር ትክክል ነሽ። ኦኬ በቃ እሷ አንቺ ባልሽውም እሷ ባለችውም አንቺ በመራሻትም ሊሆን ይቻል፣ ግን ያስድብ ትክክል ነው ብለሽ መገመት የለብሽም። ያስድብ እስታት ማለት ሳይሆን ትክክል ነው አላልኩኝም። ማንኛውም አልሽ እኮ ትክክል ናቸው በእነሱ በእነሱ እንትን ትክክል ነው ባልሽ። እናቶች ለልጃቸው ሲሉ የማያረጉት ነገር የለም አውቃለሁ። ግን ዴዚ ደግሞ ስትሰደብ እኔ ማየት የለብኝም። ስርዓት ያላት ልጅ ናት፣ ሚስኪን ልጅ ናት። በቃ የሆነች በቃ እመቤትን ነው ምሻለሁ። በቃ መሰ ትክክል ነች ብለሽ ማሰብ የለብሽም፣ እነሱ ትክክል ናቸው ማለት የለብሽም። እስታብ ማድረግ አለብሽ ሲሰድቧት። ዴዚ እንድትሰደብ እኔ አልፈልግም። አሁንም ማንም እንዲሰድባት እንዲያንቋሸ፣ አንቺ እንደዚህ አልሻት። ቆይ ቆይ፣ አንቺ እንደዚህ አልሻት። ነገ ጠዋት ፎቶዋ ዘቅዝቆ ምን ዘቅዝቆ ነው የፈለገ የሚያረጓት። ለእነሱ ነው ማስቆም ያለብሽ፣ በስልክ ካለብሽም፣ በምን ካለብሽም ስታፕ አትስደቡልኝ ልጄ ማለት አለብሽ እንጂ ትክክል ናቸው ማለት የለብሽም አይደለም ትክክል ናቸው ያልኩሽ እናታቸውን ለእናት ስለሚ እናት ለእናት ያላቸው ክብርና ፍቅር ነው የሚያሳየው ጥግ ድረስ ተናገሯት እናትሽን አክብሪን ያሏት እውነታቸውን እሱን ያልኩት እውነታቸውን ያልኩት እኔም ዴዚ እናቷ እንድታከብር ነው የምፈልገው እንደሱ አድርገን ያሳደግኳት ዋይ ነው አሁን ቅድም ያለችው ሴትዮ ምን እንደሆነም አላውቅም። እነሱ ተቀነባብረዋል፣ በቃ በአይምሯ ተጫውተው አበላሽተዋታል። እናቷ እንድትጠላ በእነሱ ምክንያት እየወጣች ትሰቅላለች። እና እነ ልንዳ እሱን ሊያቆሙ ነው የታገሉት፣ በቃ ምንድናውጣት፣ እየወጣች ትሰቅላለች ምናምን። የልጅሽ ልጅሽ ልጅሽ ናት፣ ሥጋሽ ናት። የወለድሻት ከሆነች ከሆነች ትክክለኛ ሚስጥር ማውጣት የለብሽም። ሶሪ ማንም ምታሩ አሁን አሁንማ ሁሉ ነገር ወጣች ነው ማለት የለብሽም። በቃ ልጅ መምከር አለብሽ። ጥያቄ አንድ ነገር ካወጣች እሱ እንደ አሜሪካን ካልቸር ልጅቷ አሜሪካን ካልቸር እና ኢትዮጵያን ካልቸር መሀል ላይ ነው ትራፕ የሆነች ተስራ ነው። እና አሜሪካኖች ኦፕን ሆነው ፌስቡክም ላይ ምናምን የልባቸውን ሼር ያደርጋሉ። በእኛ ካልቸር ደግሞ ወደ ውስጥ ነው የምትይዙ። አደባባይ አታወጭም። ብትታረቂ እንኳን በሽምግልና ምናምን ነው ኮርት ከሜድሽ በፊት እና ካልቸሩ ነው። አደባባይ ላይ ብታወጣ ምንም ችግር የለውም። ለእኔ ምንም ለውጥ አላምጠውም። ቤት ውስጥ እንደምትለኝ ነው ውጭ ያለችው። ግን ስ ኦኬ ልጅ ነች፣ የፈለገችውን ታድርግ። አክት ላይክ ኢትዮጵያን ካልቸር አሜሪካን ቦዝ፣ ሁለቱም የራሷ ነው። ስለዚህ እና ቢሆነው እናቷን ዲስሬስፔክት ስላላከበረች እናትሽን አስከብሪ። ሊንዳ እኮ ቆይ ንገርሽ። ሊንዳ እኮ አሌክስ ለምትወደው እኮ ነው። አሌክስ ደግሞ ለዴዚ ነው የሚወደው። ዋይ እንደሱ ከሆነ ሌ ልጅቷ የምታሳዝንች ከሆነ ላፍ ትራይንግል ውስጥ ስትገባ ለምትገፋፏት አላችሁ። ያቺም አንድ ነገር ሲፈጠር እናት ነኝ ብላ ልጥፍ ትላለች። ብቅ ሰው ህዝብ ሁሉ እሷ ምንድነው ከልጅቷ የምትፈልገው የሚሉት ገና ምንም ብትልም፣ እሷን እንትለማ በአውሩ ቀርበ እሷንም ዴዚንም አውራት ነገር። በሁለት ፍቅረኛ መካከል የሚገባ የለም የሚገባ ማንድም የለም እስከ ሰይጣን ውጭ። ፍቅርን ደግሞ ማንም አያሸንፈው፣ ምንም ቢመጣ ፍቅር ሙቶ ተነስቶ የለ ይህን ታምን የለን ይህን ይህንን ካመን ካንተ እኔ እንደ ወንድም ነው። በቃ እናቷን በደንብ መረዳት አለብህ። እናት ነችና መከበር አለባት። ናርገው ችግር የለውም ጅቦ ከዛ በፊት እኔ ማውራት